ሀናዬ ቤተሰቦቿን አወቀች ቤተሰቦቿ ሜላትነ ሰላም ምላሴ እንደሆኑ ስታውቅ አባቷን ይዛ ወደ ደሴ ተመለሰች በጣም ያሳዝናል እኔ አባዬን ማጣት አልፈልግም አባቴን ብቻ ነው የምፈልገው ብላ ህክምናውንም እዛው ደሴ አስወስደዋለሁ አባዬን ብላ አባቷን ይዛ በድንጋጤ ሁሉንም አፋፍሳ ሄደ ጆሮ እራሱን ስቶ ሆስፒታል ገባ። በጣም ያሳዝናል። ተምች ተምች የሰራው ሴራ እስካሁን ድረስ ምንም ይሁን ምን፣ እንዴት በእኔ ላይ እንዴት በእኔ ላይ እንደዚህ ይሆናል ብላ ሀናዬ በጣም ነው የደነገጠችው። ሀና እንዴት በሰው ላይ እንደዚህ አይነት ክፋት ይሰራል? ጭራሽ በቁሜ ያለሁኝ እንዴት በአደባባይ ምን አይነት ድፍረት ነው? ብላ በጣም አዘነች። ምክንያቱም ሰላም ነበረች። ቪዲዮውን ያሳየቻል እና እንዴት እንዴት እንዴት ብላ በጣም ደነገጠች። ያሳዝናል። ወይዘሮ ሜላት አባቷ እንድታከምላት እንግዲህ ያላደረገችው ጥረት የለም። ጭራሽ ለሕክምናው በነፃ መድኃኒቱን ለጊዜው በነፃ እንዲጠቀም ነገር ግን ታክሞ ሲጨርስ ጠቅላላውጩን ባንዴ መክፈል እንዳለባት ከሀንዬ ጋር ተስማማች እና እዛ ሂዳ ሁሉንም ነገር አስተካከለች። ቢሆንም ግን ሜላት ይህን ሰውዬ ግን ወዴት ነው ማቀው፣ የት ቦታ ነው የማቀው ብላ ግራ ተጋባች። ከዛም በኋላ ያው ሀንዬም ከዚህ በፊት ነገሩን ስለምታውቅ አይ ተመሳስሎብሽ ይሆናል እንጂ ምንም አይደለም፣ የትም አታውቂውም አለቻት። ከዛም በኋላ ጆሮን ለጆሮን ቢሆን አጋሽ ኖላዊ፣ እኔ ምልክ የሀንዬን አሰሪ ግን የሆነ ቦታ የማውቃት ይመስለኛል። ምን? አዎ እንደዛ ነው የሚመስለኝ እኔ ዝም ብዬ የሚሰማኝ የሆነ ቦታ የማውቃት ይመስለኛል ብሎ ሲል አረረረ፣ በፍጹም አ አንተ ደግሞ እያረጀ የሆነ ጊዜ እኮ በቃ ሁሉም ማወቅ ፈለግክ አይደለም? አረ በፍጹም አታቃትም ጭራሽ ብሎ እንጆ እንግዲህ ጋሽ ኖላዊን እንደምንም ብሎ አሳመነው። አሁን መድኃኒትህን ማወጥ አለብህ። ቶቶቶቶቶ እንደው ያ መርፌ ልጄ የጥላት መርፌ ነው እንዴ እኔ ማቀው ዶክተሮች በስነ ስርዓት ወቅተው እንዴት ነህ ያማል አያምን ብለው ነው እንደው፣ ይሄ ሱሪየን እስከማወልቅ ድረስ እንኳ ኮ ፋታ አልሰጠውም። ሆ፣ እረ ተወኝ እስኪ ብቻ ግን ያሳዝናል ሲለው፣ አይዞህ ምንም ችግር የለውም ተለምደዋለህ አለ ጆሮ። ተምች እንግዲህ ጋሽ ኖላዊን ይቅርታ አድርጉልኝ እ አለ ማለት እንዴ ቆይኔን እንደ ልጅህ አታየኝም እንዴ ሲለው፣ እንዴ በሚገባ ይኸውልህ ያንተ ቦታ የሀናዬ ቦታ እንዲሁም የአሴር ቦታ የተለያየ ነው እና፣ ሁላችሁንም እኔ ወዳችኋለሁ ልጆች ናችሁ ሲል እንግዳስ እንደ ልጅህ የምታየኝ ከሆነ ይቅርታ አድርግልኝ። አልገባኝም ምን ማለት ነው? በቃ ልጅ እኮ ሲያጠፋ አባት እንዴት አጠፋ፣ ምንድን ነው ያጠፋኸው ብሎ አይጠይቅም አይደለም፣ እናስ? አው አንተ ምንም ሳትጠይቅ ይቅርታ አድርጌ ልሃለሁ በለኝ፣ ከዛም በኋላ እሺ። ከዛ በኋላ ምን በቃ የሰላም እንቅልፍ እተኛለሁ። ሲለው እሺ አድርጌልሃለሁ። ብቻ ግን ከወንድም ጋር ተጣልተህ እንዳይሆናለሁ አለው። አያይ እሱን ተው፣ ከእሱ ጋር ተጣልቼ አይደለም፣ ነገር ግን በጣም ይቅርታ ሲለው እሺ ይቅርታህን ተቀብያለሁኝ ብሎ እንግዲህ ተምችን በማያውቀው ነገር ይቅርታውን ተቀብሎታል። ነገር ግን ተምች አሁን በጣም ያሳዝናል፣ ምክንያቱም ፎቶውን የወሰደው እና የመስቀሪቱን የወሰደው ሳያቅ ነበር። እኔ ምልክ እሺ፣ አንተ የምትለኝ ግን ተምቹ ከየት አምጥተኸው ነው? እስኪ ንገረኝ፣ ከየት ነው ያመጣኸው? ያን ነበር ማለት አልገባኝም። ይኸውልህ፣ ልታሸኝ አትሞክር፤ ምክንያቱም እኔ ወንድሜ ችግር ውስጥ እንዲገባ አልፈልግም። ሰርቄ እኮ አይደለም ያልኩት፣ ብቻ ግን የሆነ ስራ ነበረ ሰርቼ እኮ ያ ስራ ምንድን ነው ንገረኛ። አንተ ደግሞ በቃ ተወኝ። ይኸውልህ፣ ተምቹ እኔ አንተ በጣም የምወድህና የማከብር ወንድሜ ነው! አንተ ችግር ውስጥ ከገባ መቼም ሰው አልሆንም። እሱን ነገር ልትነግረኝ ይገባል ቢለው እንኳ በፍጹም አልነግርህም አለና ወደ ትውስታው ሲመለስ ለካስ ተምቹ ሀናን ፎቶና መስቀል የሰረቀው ገና ሳይተዋወቁ በፊት ነው። ጭራሽ ያው ምንም ቢሆን ጆሮ ጋር እንኳ ቢተዋወቁ ነገር ግን የሀና አባትና ሀና መሆናቸውን ጆሮ የሚያውቃቸው ሰዎች እነሱ እንደሆኑ አያውቅም ነበረ። እናም አይ ጆሮ እንዴት ብዬ ነው ወንድሜ የምነግርህ? ጭራሽ የሀናን እቃ እኔ ሰርቅ ያለው ብዬ ነው የምነግርህ? ብቻ ግን ፈጣሪ ሆይ ምንድን ነው የማደርገው? እረ አምላኬ አስተካክልልኝ እያለ በጣም በሀሳብ ጭልጥ አለ። እርግብ እንግዲህ ሴራዋን እያሴረች ትገኛለች። እርግብ ፎቶውን አነሳች እና፣ ቆይ ግን እኚህ ሰዎች በጣም ተሸውደዋል ልበል? እንዴት ነው እስኪ የኔና አሁን የዚህ ሸሌ ፎቶ ተመሳሳይ የሚሆነው ብላ አክስቷ ጋር መደወል ጀመረች። ወይዘሮ ሜላት ወደ ወየትልከጅ ነው አለች። አሰላም፣ አይ ባዩሽ ጋር ሊሄድ ነው እማየ አለች። ወየሰላም። ቆይ ግን ባዩሽ የእውነት ጓደኛሽ ናት? እኔ እኮ ታውቂያለሽ፣ እሷ ጓደኛ ብትሆን አንድ ቀን አላሳድራትም ነበር። ማለት አልገባኝም፣ ወሬዋ፣ ቅናቷ፣ ሁሉ ነገሯ ምንም አትመስጠኝም። አይ ሰላምዬ፣ አንቺ እኮ ሰው ስለማቶች ነው እንጂ ታይማየ፣ እንደዛ አይባልም። እኔ እወዳለሁ፣ ግን የእሷ ደግሞ በጣም የተጋነነ ብቻ። እንግዲህ ጽናቱን ይስጥሽ፣ ህጅናንቹ እዛው ሁሉንም ነገር ቻዩ በማለት አወራች። ከዛም እሺ፣ ለማንኛው መሄድ አለብኝ። እሺ እኔ ልክ እስ አንድ ነገር ላወሽ ነበር። ምንድን ነው? ትናንትና፣ እሺ ትናንትና ምን ማለቴ፣ ሀንዬ የት ሂዳ ነበር? ተይ፣ ሀንዬንማ ምን ተፈጠረማየ? ትናንትናልሽ እኔ ቁም ሳጥን ስትከፍት አገኘኋት። እስኪ ምንድን ነው ልሰርቅ ወይ ብዬ ተረጋግቼ ሳወራት፣ በፍጹም እሺ፣ ምንድን ነው እስከ ዛሬ ስፈልግ የነበረው የሀሴትን ፎቶ ነው እንጂ በፍጹም ልሰርቅ አልነበረም ብላ የሀሴትን ፎቶ ካየችው በኋላ ስልክ በተደጋጋሚ ተደወለላትና ሄደች። እንዴም አየ፣ ለምን የሀሴትን ፎቶ አየችው? እኔም አላውቅም፣ ልጅ ግራ የገባኝ ነገር እሱ ነው። ለማንኛውም ግን ዋናው አባቷ ደህና መሆኑ ነው አሉና፣ እንተኛ ብለው ሊተኙ ሲሉ፣ እርግን መጣች። አንድ ነገር ላወራችሁ ነበር። ምንድን ነው ግን? እህቴን እንዳይከፋት እኮ። መጀመሪያ ስለመከፋቱም ስለመደሰቱም አውሪነ ነው። ያው ታውቂያለሽ፣ እማዬ፣ ሰው ጋር መተኛት አልወድም ብዬች ነበር። እናስ፣ አሁን ግን ምናልባት ይሄ ጥሩ ስላልሆነ ብለን ብው ይሻላል ብዬ እሺ፣ ችግር የለውም ታዲያ እኔ እናንቺ እምላሴ ክፍል መተኛት እንችላለን? አለቻት ሰላም። አይ እኔ መተኛት የምፈልገው ከእናቴ ጋር ነው። እሺ ምንም ችግር የለውም። በቃ ሰላምዬ እምላሴ ክፍል ሂዳ ትተኛለች ስትል፣ ሰላምዬ የቱንም ያህል ቢደብራት እንኳ እሺ ብላ ሄደች። ወይ እርግብ ጭራሽ ማታ ላይ እኮ ጫማ ገዝታላቸው መጣኝ። እሺ እህቴ ትወደጂውም አትወደጂውም አላውቅም። ነገር ግን ላንችም ለወንድሜ አምጥቼላችኋለሁ ስትል፣ ዋው በጣም ደስ ይላል፣ ቆንጆ ነው አለቻት። ከዚያም በኋላ ታውቂያለሽ፣ ልጅም ሆነሽ እኔ ሳልሆን አንቺ ነበርሽ ታላቅም፣ መስል ማለት ማለቴማ፣ በቃ በተደጋጋሚ አንቺ ነሽ የሆነ ነገር ጥፋትም፣ እኔ ባጠፋ አንቺ ሁሉን ነገር ትወስጃለሽ ብቻ ግን ቴንኪ አለች። አረ ችግር የለው እህታማቾች አይደለም ብላ መለሰችላት። ከዛም እሺ ለማንኛውም ግን አሁን መሄድ አለብኝ ብላ ሄደች። ሰላም ጌ ከዛም በኋላ እያገር ጉድ እኮ ነው እንግዲህ እያሯራጠ ጠርቷ ስለነበረ ጆሮ፣ እንዴ ጆሮ በሰላም ነው ግን እንደዛ ጠርፈ የጠራሃኝ? አለችው የቅርታ አባዬ። ምን ሆኖ አራባትሽ? ምንም ማልሆኑ። ምንድነው? አይ እኔማ ይሆነ ነገር አግኝቸ ነው እኮ። ምንድነው ያ ነገር? ይሄው አባትሽን መታከሚ ያግኝተዋል። ምን ከየታ መጣ? እኔ ይሄንንማ አልቀበልም። በጣም ብዙ ገንዘብ እኮ ነው። ችግር የለው፣ ቀራንቺ ደግሞ የኔ አባት። ያንተማ አባት ነው ትይኛለ እንዴ? እና ቢሆንስ፣ እና ቢሆንስ ጆሮ አለችው። አይ ይውልሽ፣ ከየት አመጣኸው ምንድን ነው ብለሽ አጠይቅ ብቻ ግን፣ መጥፎ ነገር እንዳላደረግኩኝ እመኘኝ አታምኘኝም ሲላት፣ እንዴ ከራሴ በላይ ነው የማምነው ብላ በሩን ዛ በደስታ ሄደች። ከዛ ፍንድቅድቅ አለች። ፋዘር ደግሞ እንደ ልጄ ምንድን ነው ምን ነው ብለው ሲጠይቃት፣ አባዬ ዛሬ ደስ ብሎኛል እኮ። ምን ተገኘ? በቃ ህክምናውን ትጀምራለህ ማለት አይጠበኝም። ነገርኩህ እኮ አባዬ፣ ህክምናውን ትጀምራለህ። ተገኝቷል ስትለው፣ ምን አዎ ይኸውልሽ፣ ልጄ ግን ከየት አምጥተሽ ነው? አባዬ፣ ብቻ ግን እኔ ምንም መጥፎ ነገር አላደረግኩም። ይሄን ብቻ ካመንከኝ ጥሩ ነው፣ እመብርሃንን ስትለው፣ አምንሻለሁ። እሺ፣ እመብርሃንን ብለሻል? አለ እንዴ፣ አባዬ፣ እመብርሃንንስ ባልል አታምነኝም ነበር ማለት ነው? እምብላ ስትል፣ እንደ እሱ አይደለም ልጅ፣ እኔን እኮ ላለማጣት ብለሽ ብዙ መስዋዕት እንዳትከፍሊ ብዬ ነው አላት። አይ ችግር የለውም አባዬ፣ ምንም ነገር አላደረኩም፣ ግን የሆኑ ሰዎች ሰጥተውኝ ነው ብላ። ነገር ግን እሷ የእውነት እንተኛ ብለው ከተኙ በኋላ የእውነት ወይዘሮ ሜላት እናቴ ናት ማለት ነው ወይስ እየቃዠሁ ነው? ምን እየተፈጠረ ነው? ያ ፎቶስ የኔ ነው ማለት ነው? መስቀሉስ? እያለች ከራሷ ጋር እየተጣላች ነበር። ከዛ አባቷ ተነሱና ሀናዬ ምን ነው አልተኛሽም እንዴ ብለው ሲጠይቋት፣ እንዳባዬ ምን ነው አመመህ እንዴ? እኔማ ምን ያመኛል፣ እናስ ምንም አልሆንኩም ብላ ስትልተኝ፣ ሀናዬ አታስጨንቂኝ፣ እኔ እኮ ስትገላበጪ አይችሻለሁኝ ምን ሆነሽ ነው ብለው ጠየቋት። አያባዬ እኔ ምንም አልሆንኩም እና በቃ እንዲሁ ነው የሆነ ነገር አስጨንቆኝ እኮ ነገርኛ። ታዲያ እኔ አባትሽ አይደለም በቃ ሲሆን እነግርሃለሁ ሲሳካ ምን አዎ ሲሳካ ሁሉንም ነገር እነግርሃለሁ ብላ ምንም ነገር ሳትናገር ዝም አለች አንዬ ፋዘርም ቢሆኑ በጣም ተጨንቀዋል እንደውም ለጆሮ ሳይቀር ልጅ ምናልባት ከሌላ ሰው ጋር አብራ ተኝታ ይሆን እንዲህ ብር ያመጣችው ወንድ ያስቸግሯት ይሆን እንደ እያሉ ማሰብ ጀምረዋል። ጆሮ ደግሞ እንዴት እንደዚህ ስትላለ ሀናን እንደማታቃል ብቻ ግን እንደዚህ ስትል ሀና ስማህማ ብሎ አስፈራረው። ምንም ቢሆን እንኳ አባታቸው እስካሁን ድረስ ግራ ተጋብቷል። ሀንዬ እንግዲህ ሁሉንም ነገር አውቃለች። ጭራሽ ዛሬማ ብሶባታል። በቀጣይ ምን እንጠብቅ ውዶች ላይ